ከጌታ ጸጋና ሰላም ይብዛላችሁ። በተለያየ ስፍራ ሆናችሁ ይህንን መልእክቴን የምትመለከቱ ቅዱሳን፣ ዛሬ አንድ ታላቅ ግብዣ ላደርግ ነው በእናንተ ፊት ያለውትኝ ሁላችን በጣም በጉጉት እየተጠባበቀን ያለ ነው። የአምልኮ ኪዳናችንን እናድስ በሚል የተዘጋጀ በጣም ታላቅ የአምልኮ የዝማሬ ድግስ አለ። በዚያ ታላቅ የአምልኮ ድግስ ላይ የፊታችን መጋቢት ስድስት ከእህታችን ከዘማሪ ቃል ኪዳን ጥላሁን ጋር ከሊሊ ጋር አብረን ጌታን የምናመልክበት እንዲሁም ደግሞ በዚያም ቀን ደግሞ ከእህታችን ዘማሪ አዜብ ጋር እንዲሁም ደግሞ ከእህታችን ከዘማሪ ቤቲ ጋር አብረንም ጌታን የምናመልክበት በጣም ታላቅ የሆነ ጌታን የምናመልክበት ቀን ነው የሚሆነው። በዚያም ቀን እኔም እኖራለሁ የጌታንም ቃል በብዙ የጌታ እርዳታ አቀርባለው በዚያን ቀን ደግሞ በጣም ስንጓጓ ስንጠብቅ ያለነው የእህታችን ዘማሪት ቃል ኪዳን ጥላሁን የቃል ኪዳን ፍቅር የተሰኘው መጽሐፍ ይመረቃል። ያንንም በዚያው ቀን አብረን እንመርቃለን። ጌታ ኢየሱስ ክርስቶስ ይባርካችሁ። በዚያ እንገናኝ። ጌታ ኢየሱስ ክርስቶስን እናመልከዋለን። ተባረኩ። ኢየሱስ